ወይዘሮ ሙላት እስካሁን አልተፈታችም። እንግዲህ እውነት እስከ ሲወጣ ድረስ እንግዲህ እያላሰበችው እያልታሰበው ነገር ነው እስር ቤት የገባችው። እውነቱ እስከ ሲወጣ ድረስ እንግዲህ እስር ቤት ናት ማለት ነው። ያው አላብቻ እውነቱን ያውጣው ማለት ነው። የሰው ልጅ እንግዲህ ባይሽ ና ሙላልሽ እንግዲህ እንደዚያ ነጸብ አልነበረባቸውም። ስናያቸው በፍቅር እና በሰላም ነበሩ ግን እንደዚህ ለሞት አክል የሚያደርስ ጥል አልነበረባቸውም። እንግዲህ ዋናው ፈጣሪ ነው እንግዲህ አላህ ሁነቱ ያውጣው ማለት ነው። አሰላም አሌይኩም ረመቱላ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፉ ይበርልኝ። ሰላም ሰላም፣ ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ኮሜንት ሼር በማረግ ቤተሰብ ከሳት ሆኑ የተቀላቀለው ቤተሰብ የሆናችሁ ሸላች መባረግ አባረታቱን አገራችን ሰላም፣ ደስታ፣ ፍቅር አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን። ንላችኋለሁ ዛሬ እንግዲህ እንደተለመደው ኖላዊ ክፍል 122 ይዤላችሁ መጥቻ ያለው ድራማ እንተወዳጁ ማለት ነው እንደምትወዱ ተስፋ እናደርጋለን። ትናንትና እንግዲህ አይታችኋል ሲሆን እንግዲህ ገብታ እንትን ስትል እንግዲህ አትቀበሉ ምናምን ያለች የተቀባጠረች፣ ይሄን ያክል ደግሞ እንትና ደግሞ ወጥቶ ሲጠይቃት የባዮች ባለቤት ሄዶ ሲሰድባት ምናምን ትናንትና ስና አቅርቤላችሁ ነበረ። ዛሬ ደግሞ እንደቀጠለ ነው፣ ቀጣዩ ነው ያመጣሁላችሁ ማለት ነው። አቶ መስፍን ወደ እስር ቤት ሙላ ነች ሊያያት ሄደ። አቶ መስፍን ለመሆኑ ግን ቢሮ ሂደት ታውቃለህ አለችው። እንዴ በደንብ አድርጌ ነው አላት። እሺ ሰራተኞቹ መታሰሪያን ያውቃሉ አለች። እኔ እሱን አላውቅም እንዴ ሲሉ እንጃ ምንም ነገር ሲያወሩ ግን አላወቁም፣ አልሰማሁም አለ። አይ እነሱ እሱ እንኳን አንተ ስለሚፈሩ ፊትህን ያዩና ማውራት ይተዋሉ፣ አያወሩም አለችው። እሱን ታየውና እኔ ኮ ብድሉን አግኝቼው ነበረ አላት። መቼ ነው ያገኘው ትናንትና እና ከዚህ ሲወጣ አገኝቼው ነበረ። እና ምን አለ? እኔ ስለባዩሽ ነገር ያወቀው ነገር ካለ የፖሊስ ማርህ ማስረጃ ልሰጥ ፈልጌ ነበረ አለ ያለ የባለቤቱ። እንዴት ነው መስፍን፣ የሱን እንዴት እንደምንጠይቀው? ያሳዝኗል ብለህ ነው መስፍን? እኔን በድሎ እኔን አሳዝኗለሁ ብለህ ነው? ምናልባት ወደ ከባባልኝ ብዬ ነው፣ እባክህ አለች እነሱ እሱ የኔ የእንትኑ ፖሊስ ዳኝነት የሚሰጠው ወይም አንድ ነገር ቢያግ እኔ እንዳልወጣ ከእስር ቤት እንዳልወጣ ስቃይ ነበር የሚያደርግብኝ አለችው፣ ሙላት ማለት ነው። ከዛም አቶ መስፍን እንዴ ምን አርገን ነው ሲላት፣ ለምን በድጋጋሚ ባልሽ መታ ይመታኛል ይደበድበኛል ስትለኝ ፍቺው ስላልኳት እሱን ሄዳ ነግራው ነው። ስለዚህ እየጠመደኝ አለች። ገንዘብ ልስጥ ሳላልከው? እንዴ ምኑ በድሉ በጣም ነው ገንዘብ የሚወደው። ገንዘብ ሰጥተኸው ባዩሽ እኔ ነኝ የገደልኳት በል ብትለ፣ እሱ ገንዘብ ስለሚወድ እሺ ነው የሚል። እንዴ እንዴት አይነት አዎ፣ እሱ ገንዘብ በጣም ነው የሚወደው አለች። ወይዘሮ ምናለች እየመስፍን መስፍን ተሳስተ ምናልባት ገንዘብ ልስጠው እና እኔ ከዚህ ትወጣለች ብለን ገንዘብ ሰጥተው በገንዘብ እንሚደራደር ነገር አንፈልግም። አንደኛ እኔ እውነቱ ነው የሚፈልገው፣ አንደኛ የውሸት ነገር እኔ ብር ተቀብሎ መውጣት እኔ አንፈልግም። ለምን እውነቱ እስከሲያወጣ ድረስ አለች። ምክንያቱም ወይዘሮ ምናልሽ አንገደለችም። ስለ አንገደለች ነው ይሄ ሁሉም ያወጣ ማለት ነው። የገደላት የገዛ ባለቤቷ ነው። እንግዲህ ፍርዱ እስከሲወጣ ድረስ ማለት ነው አሁን እሱ ገንዘብ ስለሚወድ እያለች ሰማቸው። ገንዘብ ስለሚወድ በገንዘብ ሰጥቶ ምክንያቱም እሷ ትወጣልኛለች ወይም እሷን አትርባታለብት እኔ እንደማልወጣ አወቀ አወቀዋለች። ለምን እውነቱን ይውጣ እንጂ የውሸት እንትነት አያስፈልግም። ማለት አሁን እንደዚህ አድርገህ ገንዘቡን ምናልባት ገንዘቡ ሰጥቶ ቢያልቅበት ገንዘቡ እንዲህ ብሎ ነው እንደዚህ አውራ ብሎ አስገድደውኝ ነው ብሎ ሊያዋርድህ ይችላል አለችው። ለምን ሲላት እኔ አልፈልግም አለችው። በቃ አንቺ ካልሽ እሺ፣ አንፈልግም ሁለተኛ ጠገቡም አንደርስም አለ። ነፍስህን አትጨናነቅ፣ ከቻልክ ወደ ቢሮ እና ወደ ልጆችን ወደ ቤት ልብህን ወደዛ አድርግ እና አታስብ አለችው። እሱ ደግሞ እሺ ምላቴ በቃ አሁን ወደ ቢሮ ልሂድና ከቻልኩ ወደ ራስ ማታ ላይ አይቼ እመጣለሁ አለችው። እሺ ግን እንድትጨናነቅ አልፈልግም እንዳትጨናነቅ አለችው የመስፍን ማለት ነው እሺ በቃ ዛሬ ደግሞ አትምጣ ነገ ትመጣለህ አለችው እሺ ሜልዬ በቃ እሺ በርቺ አላትና እሷ ወደ እስር ቤቷ ገባች እሱ ወደ ቤት አድርጎ ሄደ ማለት ነው እስራ ውጪ ቆሞ ያለ ሀንዬ መጣች ሀንዬ አይታው ልታርፈው ስትል ኧረ እባክሽ ልታርፊኝ ነው እንዴ ምንሆን ሻላት አላት ምን ምናስበህ ነው ምናምን አለችው እንዴ ምነው ኧረ እባክሽ ኧረ ተይ ሀንዬ ሰላም በይኝ አላት ምን አስባ ነው? እኔ ለምን ትጠራኛለህ? አለችው አለች እኔ እኮ አንቺ ከዚህ ከህይወቴ ከጠፋሽ እኔም ተሰፈራችሁ ጠፍቻለሁ አላት። ለምን ስለ በቃ እኔ ባክሽ አትለፊኝ የባክሽ አላት። እንግዲህ ጓይ በፊት ፍቅረኛዋን ማለት ነው። እውነት እኔ ስንት ነገር አድርጌያለሁ አንቺን እውነቱን ሊያወጡልሽ እኔ ተስዬያለሁ አላት። ለምንድን ነው የተሳልከው? ተቤት ወጥተሽ እኔ ጋር እንድትሆኝልኝ ነዋ አለች አላት። እሱ ማለት ነው እንግዲህ ሀኒዬ በጣም ይፈልጋታል እስራ ማለት ነው። ጽዮን ደግሞ እንደ ምቀኝነት ይዛታለች። እንግዲህ ጽዮን ደግሞ ተገድላት እሱን ለመፈለግ ትፈልጋለች። እሱን ለመውሰድ ማለት ነው። እስራ ግን ለምን አተወኝም አለችው። እናትሽ ላይ በደረሰው ነገር በጣም አዝና ነው አላት። በቃ እሺ አሁን ሊሄድ አለችው። አትሄጂም አላት። እሺ ትንሽ አውሬኛ፣ ትንሽ አውሬኛ። ይኸውልህ ትሰማኝ ከሆነ ከአሁን በኋላ እኔ ስለ አንተ ነገር ስለ እኔ ምንም ነገር ላውራ አንፈልግም አለችው ለምን ሀኒቹ ሲል በቃ እስካሁን በአንተ እኔ እናንተ ያሳለፍ ነው ህይወት ሳስታውሶ በጣም ያሳዝነኛል አለችው የማላውቀው ቁጭት ነው የያዘኝ አለችው ምን ያሽ ነው ሀኒቹ እቅር ተጠይቄሻለሁ እኮ ያላት እየለመናት ነው አንተ የሰጠኸው ሁሉም ሁሉም ሁሉም ቦታ ውሸት ነው አለችው ሀኒቾ ተይ አለ አንተ የሰጠኸው ቦታ ሁሉም እንዳለ ውርደት ነው። ተዋርጅ አለው ማለት ነው ማለት ነው። እሺ አንድ እድል ስጭኝ፣ ና ራሴን ልጠብቀው አላት። ከዚህ በኋላ ወደዚህ ጋ እንዳትመጣ ስፈልግ እኔ ደውልላለሁ። እዚህ ጋ ግን አንዴ ድርሽ ብላ እንዳትመጣ። ሀኒቶ በጣም ነው እኮ የምትናፍቄኝ አላት። እኔ ከዚህ በኋላ ወደኛው ሰፈር ባየህ እስከ ያኛው ድረስ ነው የምንለያየው አለችው። በቃ ይሄ ሁሉም እድል ስለሰጠሽኝ በጣም ደስ ብሎኛል። ማለት በቃ እንለያየው ማለት ነው እንደሆነ አብረውን እንሄድ አለች። እንግዲህ ትቶ ሲሄድ ጉንጯን ሳማት። እንዴ ይህ ልጅ ያሟል እንዴ ዝም ብሎ የሰው ጉንጭ ይሰማል እንዴ ብላ እሷም ትታ ሄደች፣ እሱም ትቶ ሄደ። ጽዮን ቁጭ ብላ እንግዲህ ሻይሆን የጠበቀች ነው። እስራ እንግዲህ ተጨናንቆ እንግዲህ ያስተናገደ ነው። ይቅርታ፣ ብቻሽን አስቀመጥንሽ እንዴ። ልጅቷን እኮ ያገዝኳት ነበረ። ኧረ በጣም ገረመኝ እኮ የሰራተኛ ስታግዙ አትለው የተመጣች ምን ችግር አለ፣ አብረን ብንሰራ ተባብረን ብንሰራ ችግር የለውም እኮ እነሀና እናንተ የመሰለ ወንድም ስላላችሁ ታድለዋል እኮ አለችው። ጽዮን እኔም እነሱ የመሰለው እህት ስላለኝ በጣም እድለኛ ነኝ። ይልቅ እነ ሀንዬ የት ነው የሄዱት አላት። የጽዮን ማለት ነው ምላሴ። ሰላም ወደ መኝታ ክፍል አድርጋ ገባች። ሀና ሲላት ሀና አባቴ ላይ ብላ ነው ትታ የወጣችው። አይ እንደዛ ከሆነማ ይመጣሉ አላት። ምላሴ አለችውና፣ ግን ሀና እውነትም እህታችሁ ናት እንዴ አለችው። ማለት አላት። አልገባኝም እህታችሁ ናት እኔ ቅርታ እንግዲህ አባቴ ልይና ልምጣ ስትል፣ እኔ ግራ ገብተውኝ ነው አለችው። እንዲ እንዴት አታውቂም አባቴ ስትል እንግዲህ ሌላ አባት እንዳላት ነው የሚያስመስለው አለችው። እስኪ ይህን አክል ይህን ጊዜ አክል ይህን ነገር አታውቂም እንዴ? አላት ምላሴ ምን ያልሽ ነው አላት። እን ምን ያልኩ ነው አሁን ያርሽው ነገር ነው ምን አልኩኝ አሁን የምታወሪው ነገር እኔ ምንም ነገር ሊገባኝ አልቻለም አላት። ኧረ እባክህ አለችው። ቆይ እነ ሀና ጓደኛ ከሆንሽ እስካሁን ድረስ ለምንድን ነው ያላወቅሽ? አላት የዛሬ ልጆች እኮ ውስጣቸው ድብቅ ናቸው፣ እንደዚህ እኮ ናቸው አለች። እንግዲህ መጣው ሀኒ ሰላምን ልጥራትና ሻይሆን ጨርሱ ሲል እንዲህ የጀመርከውን ጨርስልኛው አለችው። ጽዋን በደንብ አድርጋ ሰላም ስትመጣ ትጨርስልሽ አለት ብሎ ጥሏት ወጣ። አቶ በድሉ ወደ መንገድ ሄደ ተሰላም ጋር ተገጣጠሙ። አንዲ በድሉ አቤት እኔ ነኝ በድሎ የምትይኝ? አዎ፣ እኔ በድሎ። ምን ሆና ነው? ሰክሮ ድምጽ ማጥበልቷል። አበባቸውን በዚህ ሰሞን ሰከራ አትም በዚህ እንግዲህ ሰከራ አትይኝ አትለኝም ስትለው እንደ ምን ሆና ነው? እንግዲህ አውቃ ነው እንጂ በዚህ በፀሐይ፣ እንግዲህ ሰከርኩ አትለኝም አለችው። ሰላምዬ፣ እዚህ ህዝብ ሁሉም ወረኛ ብቻ አለ አፉ፣ ሁሉም እንዳለ ተንተብታበዋል። እንግዲህ እንዳለት አፉ ታስረዋል ማለት ነው። ያው እየጠጥተዋል ድምፅ ማጡ በልተዋል ማለት ነው። በስማም አፌ ይሸታል ትንሽ ትንሽ አጠጣም እንዴ አለችው። አፌ ሸተተሽ እንዴ? አፌ ሸተተሽ እንዴ አላት። እንዴ በስማም፣ በዚህ ቀን እንዴት ብለህ ነው የምትጠጣው? አለች። ቆይ አፌን ታይዋለሽ። በጣም ሸተተሽ አላት። እንግዲህ ድምፅ ማጥበልቷ ሰክሮ ሚስቱ እየገደለ ማለት ነው። እኔ እኮ ሰው ምን ሆኖ ነው የሚሰክረው አለችው። የዚህ ሰፈር ሁሉም ሰው ወረኛ እንዳለው ወረኛ እንዳለ ወረኞች ብሎ ሰው እንዴት አድርጎ ነው የሚጠጣው የሚሰክረው ስትለው፣ እሱማ እንዲህ ፊት ለፊት ታስቀምጩና እንዲ ጁ ነው የምታረጉ አላት። እንግዲህ አንተ በዚህ ሰዓት ትሰክራለህ? እንደ እንዴ ታዲያ እኔ በዚህ ሰዓት ያንሰከርኩ መችል ልስከር? አላት። ባዩሽ እንኳን ተቀብራ ትንሽ ትኩስ ሳር እንኳን ሳይወጣ አንተ ትጠጣለህ። አንተ ምኑ ባዮሽ ባዮሽ እያለ እንግዲህ ባዮሽ አንተ ማናት ባዮሽ ስትለው፣ ሚስትህ ናታ። የሞተችው ሚስትህ ባዮሽ ሞተች። ወይኔ ባዮሽ ባዮሽ ባዮሽ ባዮሽ ባዮሽ የታለ ሰው ፍጡ አለና ቆይ ግን አንተ ግን ምን እንደሆነ ምን እያልክ ነው አለችው። ሰላም ዘና ምን ሆነ ነው እንደሚያተባብህ አለችው። በቃ መርዶ ነገርሽኝ። ባዮሽ ሞተች ባዮሽዬ፣ ባዮሽ ይሄ ባዮሽ ይሄ እያለ እንግዲህ እያለቀሰ ነው ማለት ነው። ቆይ አቶ በድሉ ባዮሽ መሞት መሞትዋን አታውቅም? እሱማ አውቃለሁ። እና ምን ያስለቅሰዋል? ምን ያስተባትበሃል? አለች ባዮሽ እንደሞተች ታውቃለህ? አዎ እንኳን ሞተች። ሁሌ ብር ስጭኝ ስላስላት እኚኝ ትልብኝ ነበረ። ብር ስጭኝ ስላት እኚኝ ትልብ ነበረ። እሰይ እንኳን ሞተች እንኳን ሞተች አለች አለ ማለት ነው። ከዛ ሰላምዬ ደግሞ በሚስትል ላይ እንደዚህ አይነት ትላለህ? እን በብር ትገዛ ታለህ እንዴ አለችው። በጣም ደነገጠ። አዎ ከብር በላይ ምን አለ ከገንዘብ በላይ ምን አለ አላት። ያው ብር ፈላጊ እንደሆነ ዘምቀ ቅድምም ሙላትን ተናግራ ነበረ እውነት ይህ ሰውዬው ማንም እውነቱ ሳይወጣ በራሱ ይወልፍ ይወጣል ማለት ነው። ባዮሽ እንደገደላት ማለት ነው። በጣም ነው የሚገርመው። እሺ ባዮሽ መቼ ነው የምትመጣው? ኬት ነው የምትመጣልን? ባዮሽ እኮ አልሞተችም አለ። ኬት ነው የምትመጣ ልትፈልጋለ አለችው። አይ ባዮሽ እኔ እኮ ገንዘብ ገንዘብ ገንዘብ አላት። ለምን ገንዘብ ነው የምትለው? አንቺ ለመሆን ለማን ልጅ ነሽ አላት። የባዮሽ ልጅ ነሽ እንዴ ብሎ እየጠየቃት፣ እኔ እስካሁን አላወቅከኝም እንዴ? የታቅሃለሁ ወይ የታቅሻለሁ። የባዮሽ ጓደኞች መላሳቸው ትልቅ ትልቅ ረጅም ነው፣ ተመላሳቸው አላትና፣ ወይኔ ባዩ ሽዬ ባዩ ሽዬ ብሎ እንደገና እያለቀሰ ነው። እንዲህ ሰውዬ እያማል እንዴ? ብላ እንግዲህ ባዮሽዬ፣ ባዮሽዬ እያለ እያለቀሰ፣ አንተ በድሉ፣ በሰላም ነው እንዴ? እንባ ያወራት ቀን ነው እንዴ? ብላ ትታው ወዳ ሄደች፣ እሷም ሄደች። አንዬና ማርቆስ ተገናኙ። ውጪ አብሮ አንድ ላይ እንግዲህ ትናንትና ተቀጣጥሮ ነበር። በተቀጣጠሩበት እንግዲህ ተገናኝቶ አባዬ ነው እኮ ላዩ ሂጄ ከዛውን ይህ ብዬ ነው ከዛውን የመጣሁት ልጠይቅ ብዬ ነው አለችው። አዎ ትናንት እንገናኛለን ስላልሽኝ መጥተሽ ደግሞ ስለጠየቅሽኝ በጣም ከልብ አመሰግናለሁ አላት። ኧረ ምስጋና እኮ አያስፈልገውም ግን ደህና ነህ አለችው አዎ ደህና ነኝ ብቻ አንቺ ያው ሁሉም ነገር ስለምትረጅኝ ስለምታግዥኝ ምንም አልሆንም አለ እኔ በዚህ ሰዓት ምንም ላግዝህ አንችልም አለችው አይ አንተ ይሄን አድርግ ተጠንቅቀ ይሄን አድርግ ያልሽኝ ነገር ወደኋላ እንደማልሄድበት እርግጠኛ ነኝ አለ ሀና ስልክ ተደጋጋሚ ስልክ ተደወለባት ሄሊያስ ኤልያስ እንዴት ነህ ሰላም ነህ ወይ አለችው እንዴት ነሽ ደህና ነሽ አንቺ ደህና ነሽ አዎ ምነው ጠፋሽ ሰሞኑ? ትንሽ ማየን ታስራ ነው የጠፋሁት አለችሁ። እሺ ልምጣ አላት። አይ እንዳትመጣ እኔ እመጣ እኔ እደውልልሃለሁ፣ እንዳትመጣ ከሰው ጋር ነኝ፣ እንዳትደውል አለችው። ና ስልኩን ዘጋችሁ። ዘጋሽ ይቅርታ ስልክ ግን ሳላስፈቅድህ አነሳሁ አለችው። ካኔቸው አይ ችግር የለም ማንሳት ግዴታሽ ስለሆነ ችግር የለውም አላት። ኧረ ግን ኤልያስ የሚባለው ማን ነው አለ። ማለት ምን ማለት ምን ማለት ነው አለችሁ? ያው ተእስራ ጋር ብዙ ነገር ስለምታሳልፉ ሌላ ነገር እንዳይፈጠር ብዬ ነው አላት። እንደ ምን ማለት ነው? አለችው። አይ ተእስራ ጋር ያላችሁ ቅር ቅርብነት፣ ያው አንቺ እሱ ለመስራት ብለሽ ሌላ ውስጥ ምናምን እንዳትገቢ፣ እስራ ጥሩ ልጅ ይመስለኛል ግን ሌላ ውስጥ እንዳትገቢ አላት። አረ ምን ምን ማለት ነው? አለችው። ያው እሱ ምንድን ነው እሱ ጓደኛሽ ስለሆነ እሱን ለመስራት እሱን ለመተው ብለሽ ከሌላ ሰው ጋር እንትን እንዳትጎጂ፣ ከሌላ ሰው ጋር እንዳትሄጂ፣ ያው እሱ ይሆንሻል ነው የሚላት፣ የሚመክራት ማለት ነው። ሀና ደግሞ ወንዶች ታበዛለች በዚህ ሰዓት ማለት ነው። በጣም ወንዶቹ ተደጋጋሚ ሆኖ የደወሉላት ነው እንግዲህ አላቋ። አንተ ግን ስራ ልኮኖ እንደ መጣ አለችው። ረ መስሎች ነው እንጂ እኔ እንደዛ አኳ አደለም አላት አይ ሁኔታ፣ ሁሉም እስራ ልቆ የመጣ ነው የምትመስለው። አይ ስርክ ስታወሪ። አሁን እንትን ብዬ ነው አላት። የእሱ ነው እንዳትጎጂ ብዬ ነው። እሱ ነው የደሴ ልጅ ነው፣ ተደሴ አብረን ነው የተማር ነው፣ አብረን ነው ያደግ ነው አለችው። እልያስ ማለት ነው። በጣም እንዴ፣ እዛ ምንታ። በቅርቡ ነው እኔ አዲስ አበባ የመጣሁት አለችው። ግን ከሰላም ጋር የሚገርም፣ ከሰላም ጋር አብራችሁ ያደጋችሁ ነው የምትመስሉት አላት። ግን ተሰላምዬ ጋር እኮ ትመሳሰላለች። አዎ እሱማ ዘር የት ይጠፋል? ብላ ነው አለችው። ሀና ማለት ነው። እኔ እንኳን ካልሆነ ሴት ጋር ሁኜ እንኳን ተቃጠልኩኝ አላት። ተቃጠልኩኝ ያቃጠለችኝ አለ ጽፈዋል ማለት ነው። እኔ እኮ ናታይኝ እጅ እያፈቀድኳት የሰላም የመጠታም እንዲያ የወለድ ቅዱስ በማፍቀር ሳይሆን ሰላምን በማምጣት ብላ እንግዲህ ሃንዬ ሰዓቱ እየሄደ ስለሆነ ይሄድን እናውራ ብሎ ሁለቱም እየተራመዱ ነው አና፣ እቤት ገባች። እንግዲህ መላ አት መላሴ ምን ነው እናንተ ልጆች በራብ ልዳፉኝ ነው እንዴ? ያለ ምን ነው ሰላምዬ የለችም? እንደ ሰላምዬም የሆነ ቦታ ሄዳ አሁን ገብታ ሻወር የወሰደች ነው። አንቺም ሄደች ጠፋሽ፣ የት ሄደች ነው? የሆነ ልጅ አግኝቼ ቅዱስ የሚባል የዚ ዋን ጓደኛ። ቆይ ቅዱስን ግን እንዴት ጥሏቸዋት ወጣችሁ? እንደ ሰላም አልነበረችም? አዎ ማንም አልነበረም። እን እና ብዙ ነገር አወራችሁ? አስድለው ኧረ እኛ ብዙም አላወራ ነው ሰላም ስትሄድ ደብሯት ታወጣች አለችው። ግን ደግሞ እሷን ተዋራሾ ለመሆኑ ምሳ አልበላህም አለች። ሰባት ሴት ሁሉም ተሰብስቦ እራት እስካሁን ሳልበላ ወረኛል። እውነት እስካሁን አልበላህም? አልበላሁም። እሺ አባዬ አልመጣም አለችው። አልመጣም እንደሚያመሽ እኮ ነግሮኛል አላት። ሰላም ይሄ ሳሁን እስካልመጣ ሳመቻት መጣሽ እንዴ? አዎ ዛሬ እኮ በድሩን እኮ አገኘሁት አለቻት። ማን ነው በድሩ ያ ክስቴ ባልነዋ አላት። ተመላሽ የተለያየ ነገር ነው። እኔ እማ ትንሽ ብር ስጥህ ሰጥቼው ስለ ባዩሽ ነገር ሊነግረኝ ፈልጌ ነበረ አለችው። እና ሰጠሽው? ነገርሽ እንኳን ሊነግረኝ እንደሞተችም አላወቀም አለች። በጣም ሰክረዋል አለችው። በዚህ ሰው በዚህ ሰሞን ሚስቱ ምቱ ሞታ ይጠጣ አለችው አለች። መስከር መሰለሽ እንዴ ማጡ በልተዋል አለቻት። ያን ጊዜ ሰላም መላሴ አንቺ ቆይኝ፣ በዛ ሰዓት እንዴት እሱ ጋር ትሄጃለሽ አላት። ሴት አይደለሽም አላት። እኔ እኔ የእርሷ አንስቼ አለችው። እንዴ በሰክረ ሰዓት አንድ ነገር ቢያደረግሽስ አላት። እኔ ለእርሷ አንስቼ ነው እንደ የሚያደረገኝ አለችው። ምንም የማያውቅ ይሄ ድምጥዋጤ የበላ ሰካራ ምን ምን እንዳለኝ ምንገራችሁ አለች። እሺ ምን አለች አለች። ባዩሽ መሞቷን እኔ ጠቀመኝ፣ መሞቷን ተሻለኝ። ብትኖር ምንም ጥቅም አልነበረኝም ከስሜትም ገንዘብ አመጣለሁ፣ እንግዲህ በእንሱ ሙታ ነው ሁሉም ነገር እያገኘሁት ብሎ እየነገራቸው፣ አልሞተችም ብትመጣም፣ እንዲያውም ትሙት አለ። ትሙት አለ እኮ ሃንዬ አውቀሽ ነው አለቻት። ከዛ መላሴ ደግሞ አውቀሽ ነው፣ ሰላም አንቺ ነሽ የጠጣሽው አላት። ይሄ ደግሞ ይቀልዳል እንዴ ያመሀል እንደ አለችው ለፍልፎ ለፍልፎ ከጨረሻ በኋላ አንቺ ማነሻል አለኝ። ቆይ ግን አንቺ አያቅሽም እንደ አለቻት። ኧረ ያቀኛል ሰክሮ ነው እንጂ እንዶ የባዩሽ ዲቃ ላለች መሰለኝ የባዩሽ ጤነሽ መላሶሽ ትልቅ ነው አለኝ አለች። ከኔ አንድ አምስት ሳንቲም አታገኝ ማይለኝ መሰለሽ አለችው። መላሴ ሳቀባት። ና እዚህ ላይ ትክክል ነው። እውነትም የባዩሽ መላስ ሳይሆን ያባዬ መላስ ነው ብሎ የባዩሽ መላስ ነው ያላት። ሰላም ሰላም በእንትና አንስታ መታች። እየተቀላለዱ ማለት ነው። ፍርድ ቤት እንግዲህ ወይዘሮ ሙላልሽ እንግዲህ የታሰረችበት ቦታ ማለት ነው። ፍርድ ቤቶቹ ጻፊዎቹ፣ ጻፊ ቤቶች እንግዲህ ለመስብን እዚህ እንግዲህ ቢሮ የተመላለስ ነው። አዎ ምን ላድርግላችሁ ነው፣ ዋና አለሜ እኮ ነው የያዛችሁብኝ አላቸው። ይህን አክል ሚስት ትወዳለህ? እንደ ሚስት የማይወድ ሰው አለ እንዴ አለው። እሱ ተውት የሚለው ነገር ምን ሆነ አላት። የአጋቢ ሁሉም ነገር ሰብስበን እንግዲ እንግዲህ የህጋዊ ሰጥተናል አላት። ከዛ በኋላስ ምን ሊሆን ነው አለ ከዛ በኋላ እንግዲህ ህጋዊ አሳልፈን በቃ አለቀ ማለት ነው። አሁን ሁሉም ነገር ደመደማችሁ ወይዘሮ ሙላሽ ናት ይገድላችሁ በላችሁ አለ። እኛ እናቅም አለ፣ ወንዱ ማለት ነው። እኛ እናቅም ሁሉም ነገር ማስረጃ እስከ ሲመጣ ድረስ አለ። ሴቷ ግን አዎ ወይዘሮ ባዮሽ የገድለቻት ወይዘሮ ሙላልሽ ናት አለች። እናንተ ምናችሁ እንጂ የፈረዳችሁት ከእናንተ ሌላ ማንም ሰው የለም አቶ መስፍን እኛ አይደለም ፈራጁ ዳኛው ነው አለ። ባለቤትህ ወይዘሮ ሙናለሽ ካልገደለቻት ባዩሽ እንደዚህ ተስፋ ደግሞ መቁረጥ የለብህም አለችው ቅድስት። ቅድስ የተገናኙ አንተ እንዴት ነህ? ሀና ና አገኘሀት? አለችው አለች አዎ አገኘ ውሸት ይረዳብህ ግጥም አድርጌ ነው ያገኘኋል። እሺ እንዴት እስካሁን ሳትነግረኝ? አለችው እንዴት አለች፣ እንዴት አስችሎ ነው ዝም ያልከው፣ ሳት ነግረኝ ሳለች ስለ ሀና ነገር ያወቀው ነገር አለችው። አዎ ትክክል ነሽ፣ ሀና የደሴ ልጅ ናት፣ ያደገችው ደሴ ናት፣ ግን ወደ አዲስ አበባ ናት፣ እነ ሰላም እህት ናቸው ብሎ እንግዲህ ሁሉም ነገር ነገረላቸው አለው። ቤተሰብ የዛሬ እንግዲህ ኖላዊ ድራማ ክፍል አንድ መቶ ሀያ ሁለት በዚህ ይጠናቀቃል ማለት ነው። በቀጣዩ ደግሞ እስከ ስንመጣ ድረስ